የተከበራችሁ ዶሮ አርቢዎች እንደምን አላችሁ? እኔ በጣም ሰላም ነኝ። ዛሬ በአዲስ መረጃ መጥቻለሁኝ። ዛሬ ደግሞ የምንመለከተው አምስት ስህተቶችን እንመለከታለን። በተለይም ደግሞ እርባታውን ስትጀምሩ የምሰሯቸው ስህተቶች ናቸው እነዚህ። አሁንም በእርግጥ አሁን ያሉትም አርቢዎች ከግማሽ በላይ የሚሆኑት እየሰሩ ያሉትም ስህተት ነው። ከልምድም አንጻር የተለያዩ ቦታዎችም ከመጎብኘት አንጻር በተደጋጋሚ ከሚያጋጥሙ ችግሮች ውስጥ እየጠቀስኳቸው ናቸው አምስቶቹም ማለት ነው። ስለዚህ ለመጀመሪያ ሀሳባችሁም ትኖራላችሁ፣ እየጀመራችሁም ትኖራላችሁ፣ ስራም ላይ ያላችሁ ትኖራላችሁና ምናልባት ራሳችን መለስ ብለን ብናይ እነዚህ ስህተቶች ማረም ብንችል ብዬ ዛሬ አምስት ነጥቦችን ይዤላችሁ መጥቻለሁኝ። በነገራችን ላይ አምስቱም እጅግ በጣም ወሳኝ ናቸው። ሚጣል የለውም ወይም ምን ተወው የለም ምን ዘለው የለም። አምስቱም በተለይ ለጀማሪ ዶሮ አርቢ እጅግ በጣም አስፈላጊ ናቸው። ምናልባት አንድ ዙር ሁለት ዙር ከሰራችሁ በኋላ ከምትነቁ ወይም ደግሞ ከምት ባንኑ። አሁኑኑ ገንዘባችሁን ኢንቨስት ሳታደረጉ በፊት ልብ ብላችሁ እንድትመለከቱ የምፈልጓቸው ነጥቦች ናቸው። ስለዚህ ዛሬ ይህንን በደንብ በስፋት የምንመለከት ነው የሚሆነው። ከመጀመራችን በፊት እንግዲህ መቶ ሶስተኛ ዙር ላይ ደርሰናል። ስልጠናችንን ስልጠናችንን መታችሁ ለታደማችሁ ለተከታተላችሁ አምናችሁ ስለመጣችሁ እጅጉን እያመሰገንኩኝ፣ ምናልባት አሳብ ስቴቶቻችሁን ተቀብዬ ጥሩ የሆነ ምላሽ ተሰጥቶኛል። እጅግ በጣም አመሰግናለሁኝ። ስልጠናችን ከጊዜ ወደ ጊዜ እጅግ እያሻሻል ነው። ለአርቢዎች በሚገባቸው መንገድ፣ በሚቀላቸው መንገድ፣ ለስራ አተገባበር ምቹ በሚሆንበት መንገድ በተግባርም ስልጠናዎችን እየሰጠ ነው የምንገኘው። ከቅርብም ከሩቅም በጣም ከሩቅ በሚባል ቦታ የመጡ ሰዎች አሉና በማይታመን ደረጃ ማለት ነው ሶሻል ሚዲያ ላይ አይተው ይሆነኛል ብለው ጊዜያቸውን ገንዘባቸውን ሰውተው የሚመጡ ሰዎች አሉ። ክበሩልኝ ለማለት ፈልጋለሁ። እንዳከበራችሁኝ ክበሩልኝ። እጅግ በጣም አመሰግናለሁኝ። ይህን ስልጠና መታደም ለምትፈልጉ ካላችሁ በ0954621324 ምንም ይሄ ቀረሽ የማይበልለት ስልጠና ነው። ምናልባት አይን ከፋች ነው ማለት ይቻላል። ይሄ ስልጠና መታችሁ እንግዲህ ቢዝነሱን መስራት ብቻ አይደለም። ምናልባት ከቢዝነሱ ልትወጡ እንደምችሉ ማወቅ አስፈላጊ ነው። ልተውት ትችላላችሁ። ለእናንተ የማይሆን ቢዝነስ ሊሆን ይችላል። ከስልጠናው አንጻር አይታችሁ ነው የምትወስኑት። ዘርፎችን በየትኛው ዘርፍ ልስራ የትኛው የትኛውን አይነት የማርኬቲንግ ስትራቴጂ ልከተል የሚለውን ነገር በስፋት የምታውቁበት የምትወስኑበት የቁጥር ምን ያክል ዶሮ ላስገባ የሚለውን የምትወስኑበት እንዴት አድርጌ ልጀምር የሚለውን ከሀ እስከ ፐ ስልጠናው የሚሰጥበት ነውና መታችሁ እንድትከታተሉ በአክብሮት ጋብዛለሁ። ፓኬጆቻችን እንደቀጠሉ ናቸው። እጅግ የተለያየ ቦታ እየሄድን ክፍለ ሀገርም ጭምር እየሰራን ያለናቸው ስራዎች አሉ። በቅርቡ የተለያዩ ቪዲዮዎች እለቅላችኋለሁኝ። የእኛ ምርትና አገልግሎቶች ለማግኘት ለምትፈልጉ በ9564 ላይ ሙሉ መረጃ ታገኛላችሁ። ወደ መረጃ የልመለስላችሁ የመጀመሪያው የመጀመሪያው ለማስፋፋት መቸኮል ነው። ለማስፋፋት መቸኮል፣ ለምሳሌ አንድ ዶሮ አርቢ ከዚህ ቀደም በተደጋጋሚ የምሰጠው ምሳሌ አንድ ሚሊየን ብር ቢኖረው ያንን አንድ ሚሊየን ብር አምስት መቶ ሺህ ብሩን ኢንቨስት አድርጎ አምስት መቶ ሺህ ብሩን ደግሞ ስራው ሲሳካ መጨመር የሚፈልግ ነው፣ ምናልባት ከግማሽ በላይ የሚሆነው ዶሮ አርቢ ማለት ነው። ይሄ ነገር ግን ስህተት ነው፣ ዋጋም ያስከፍለናል። ዶሮ እርባታን አንዴ ከጀመርን በሙሉ አቅማችን ካልሆነ ደግሞ ምናልባት ፌዝ አውት ሲያደርጉ ወይም ደግሞ ዶሮዎቻችን ምርታቸውን ጨርሰው ሲወጡ ብቻ ባለን አቅም ደግሞ ድጋሚ መግባት ይቻላል። ነገር ግን ደግሞ አንድ ዶሮ አርቢ ምናልባት ስራውን ከጠበቀው በላይ ቢያገኘው ያ ማለት ለምሳሌ ዶሮ እርባታ ጀምሬ ልከስር ይችላለሁ ብሎ ያሰበ ዶሮ አርቢ ቆይ እችኛዋን አብዛኛውን አስቀምጬ በትንሿ ልንቀሳቀስ ካለ ምናልባት ቀጣይ የተቀረውን ገንዘብ ኢንቨስት ማድረግ የሚችለው ከአመት ከስድስት ወር በኋላ ነው። ስለዚህ ያ ገንዘብ ከአመት ከስድስት ወር በኋላ ምን ያክል ቫሊዩ ያጣል የሚለውን እሱ ካልኩሌሽኑ ይሰራዋል። ነገር ግን ደግሞ ይሄ ዶሮዎች እያሉ መጨመርም ሆነ ማስፋፋትም ሆነ አይቻልም ማለት ነው። በዶሮ እርባታ ህግ ነው፣ እንደ ህግ ነው መታየት ያለበት። ስለዚህ ለማስፋፋት ባትቸኩሉ በጣም የተሻለ ነው። መጀመሪያውኑ ቆም ብላችሁ አስባችሁ በመጀመሪያ ደረጃ ስራው አዋጭ የሚሆነው ከምን ያክል ቁጥር በላይ ነው? ከምን ያክል ቁጥር በታች አክሳሪ ነው ወይ አድካሚ ነው የሚለውን ነገር መለየቱ በጣም አስፈላጊ ነው። ባላችሁ አቅም ልትገቡ ትችላላችሁ፣ ካላችሁ አቅም ደግሞ በግማሹ ልትተንቀሳቀሱ ትችላላችሁ። እሱ እንደ አርቢ ፍላጎት ሆነ። ነገር ግን ደግሞ ዶሮች ላይ በዶሮች ላይ ዶሮ መጨመር የብዙ ሰው ሀሳብ ነው እና ይህንን ነገር መተው መቻል አለባችሁ፣ ወይም ደግሞ ከሀሳባችሁ ማውጣት ይኖርባችኋል፣ አክሳሪ ስለሆነ ማለት ነው። ስለዚህ አንዴ ከጀመራችሁ ከዶሮቻችሁ ጋር አመከ ስድስት ወር በተለይ እንቁላልጣይ ዶሮች ከሆኑ አመከ ስድስት ወር ትቆያላችሁ። ከዛ በኋላ በምትችሉት አቅም መግባት ይቻላል። ስለዚህ ለማስፋፋት ባትቸኩሉ በጣም የተሻለ ነው። ምናልባት ግን ሌላ አይነት ፋርም መፍጠር ትችላላችሁ። አቅማችሁ ከፍ ያለ ከሆነ ሌላ ፋርም ላይ ለምሳሌ ይህንን ግቢ ራሱን የቻለ 500 ዶሮ ገብቶበት ከነበረ ወይ 2000 ዶሮ ገብቶበት ከነበረ በሌላኛው ቦታ ላይ ደግሞ ሌላ ፋርም ተከራይታችሁም ቢሆን ገዝታችሁ በሌላ ፋርም ላይ ደግሞ ማቋቋም ይቻላል። ይሄ የሚመከር ነው። ነገር ግን እዛው ግቢ ላይ ሼድም ሰርቶ ቢሆን እንዲሁም ደግሞ ከዚህ በተጨማሪ ደግሞ ዶሮች እያሉ ዶሮች ላይ መደረብ፣ ያ ከአሰራር ውጪ ነው። ብዙ ነገሮችን የሚያበላሽና ለኪሳራ የሚዳርግ ነው። ስለዚህ ለመስፋፋት መቸኮል የለባችሁም። የመጀመሪያ የምንመለከተው ነው። ሁለተኛ ማርኬቲንግ ፕላናችሁ ምን ይመስላል? እንቁላሉን የት አርጋችሁ ሊሸጡት ነው ያሰባችሁት? ብዙውን ጊዜ ለሰልጣኞቻችን ከምንገባው ቃል እና እንዲሁም ደግሞ ስራው ላይ ከምናግዝበት ትልቁ ነገራችን ምንድን ነው የስራ የስራ የገበያ ሁኔታ ማመቻቸት ወይም ደግሞ የገበያ ትስስር መፍጠር ነው ሶሻል ሚዲያ ላይ እንዳለ መጠን በጣም ብዙ የእንቁላል ፈላጊዎች አሉ እነዛን እንቁላል ፈላጊዎች ተረካቢዎች ከዋናው ከአምራቹ ጋር የማገናኘቱ ስራ ትልቁ የምንሰራው ስራ ነው ነገር ግን ደግሞ እኛ እናንተ ጋባት እኛ ጋር ባትመጡ ባትሰለጥኑ የኛን አገልግሎት ባትጠቀሙ በራሳችሁ መክፈት ይቻላል ስለዚህ ያንን በምታረጉበት ሰዓት ማርኬቲንግ ስትራቴጂያችሁ ምን ይመስላል የት ልታረጉት ነው እንዴት ነው የምትሸጡት ምን ያክል ነው ምርታችሁ የሚለውን ከግምት ውስጥ ማስገባት አስፈላጊ ነው። አንዳንድ ሰው ዶሮዎቹ መጣል ከጀመሩ በኋላ ነው ማርኬቱን የሚፈልገው፣ እንቁላሉን የት ላድርገው የት ልሽጠው ብሎ የሚያስበው ዶሮዎቹ መጣል ከጀመሩ በኋላ ነው። ይሄ ደግሞ ዋጋ ያስከፍላል። ዶሮዎቻችን እንግዲህ በዚህን ሰዓት ላይ ካለን ጠቅላላ ወጪ እስከ ሰባ ሁለት ፐርሰንት የሚሆነው ለመኖ ነው የምናወጣው፣ እስከ ስምንት ዘጠኝ ፐርሰንት የሚሆነውን ደግሞ ለጥቃቅን ወጪዎች እናወጣለን። ስለዚህ ዶሮዎቻችን አብዛኛውን ከሚሸጠው ከእንቁላል የምናገኘው ገንዘብ ሙሉ በሙሉ ለወጪ ነው የሚውለው፣ በዋናነት ደግሞ ለመኖ ነው። ስለዚህ እጃችን ላይ እንቁላል እየተከማቸ ዶሮዎቻችንን በጥሩ ሁኔታ እየተንከባከብን የመቀጠል እድላችን ዝቅተኛ ሊሆን ይችላል ማለት ነው። ምናልባት አጣብቂኝ ውስጥ ልገቡ የምችሉበት ከኪሳችሁ ገንዘብ አውጥታችሁ መደጎም እስከመቻል ድረስ ሊያደርሳችሁ ይችላል። ስለዚህ ይህን ከግምት ውስጥ ማስገባት በጣም አስፈላጊ ነው የሚሆነው። ሶስተኛ ሰብስክራይብ አላረጋችሁ፣ ብዙ ሰዎች አላችሁና ሰብስክራይብ ብታረጉ ብዬ ብዙ የምንማማራቸው ጉዳዮች አሉ በዚህ በተለይ በዶሮ እርባታ ላይ ሶስተኛ ያልተማረ አርቢ ያልተማረ ሰራተኛ ነው ያልተማረ ስንል ሌሎች ሌሎች ጉዳዮችን ሳይሆን ማንሳት የፈለግኩት ስለ እርባታ ነክ ጉዳዮች የማያቀን ሰው ቢያንስ ከሁለት አንዳችሁ ወይ አርቢው ወይም ደግሞ ሰራተኛው እውቀት ሊኖረው ይገባል በተለምዶ እንግዲህ ማንኛውም ዶሮ አርቢ ገንዘቡን ኢንቨስት አድርጎ እርባታውን ካቋቋመ በኋላ ሰራተኛ ይቀጥራል በጣም የተለመደው አሰራር ሰራተኛ በሚቀጥርበት ሰዓት ግን አካባቢያችን ላይ የምናገኛቸው ሰራተኞች በዙሪያችን ያሉ ሰራተኞች ብዙም ልምድ የሌላቸው ናቸው። ልምድ የሌላቸው ሲባል የጠለቀ ሳይንሳዊ እውቀት የሌላቸው ማለት ነው። አንድ ዶሮ አርቢ የቀጠረው ሰራተኛ አንድን ዶሮ አይቶ ይሄ በሽታ ሊሆን ይችላል ብሎ መገመት አይችልም። መለየት ግን ይችላል። ለይቶ ግን ባለቤቱ መጥቶ አይቶ ምናልባት ከአቅሙ በላይ ከሆነ ለባለሙያዎች ማስተላለፍ መቻል አለበት። ካልሆነ ደግሞ ራሱ ሊፈታው የሚችል ችግር ሊሆን ይችላል። ይሄ መሆን መቻል አለበት እንጂ ሰራተኛውም አርቢውም ሳያቅ ወደዚህ ስራ ላይ መግባቱ እጅግ ዋጋ የሚያስከፍል ነው። እያየን ስለሆነ ማለት ነው። እያየን ስለሆነ እናንተ ጥንቃቄ እንድታደርጉ ነው ይህን ቪዲዮ ምሰራበት ዋና ምክንያት። ከሁለት አንዳችሁ ቢያንስ ልታውቁ ይገባል። በተለይ ደግሞ መሰረቱ ሳይንስ ቢሆን በጣም የተሻለ ነው። ከሁሉም ጋር መግባባት የሚቻለው፣ ከሁሉም ጋር መተማመን የሚቻለው ሳይንስን መሰረት አድርገን ስናወራ ብቻ ነው እንጂ ልምድ የተለያየ ሰው ልምድ በተለያየ አይነት መንገድ ሊተረጎም ይችላል። ያ በአንጻራዊነት እንግዲህ ለመስማማት የሚያመች አይነት አይደለም። ስለዚህ በተወሰነ መልኩ የሆነ የዶሮ እርባታን የመንከባከብ ችሎታ ያለው ሰው ወይም ደግሞ እውቀት ያለው ሰው ቢሆን በጣም የተሻለ ነው። ስለዚህ እናንተም ለስራው አዲስ ሆናችሁ ከአብሯችሁ የሚሰራውም ሰው አዲስ ሆኖ ስራውን መስራት ትንሽ ቻሌንጅ ሊያደርጋችሁ ይችላል ሊፈትናችሁ ይችላል። እና በአራተኛ ደረጃ የምንመለከተው ከሪከርድ አያያዝ ጋር ተያይዞ ነው። ይሄ እኔንም በስራ መካከል የሚፈትነኝ ለክትትልና ድጋፍ በጣም ፈተና ከሚያደርግብኝ ነገር ውስጥ የሚመደብ ነው። እንግዲህ ብዙ ዶሮ አርቢዎች ስልጠናውን ከወሰዱ በኋላ ስራውን እናቀዋለን፣ ገብቶናል ስራው ብለው ወደ ስራው ይገባሉና ነገር ግን ደግሞ ከማወቅ በዘለለ ያ ማለት እናቀዋለን ስራውን እንዴት እንደሚሰራ እናቀዋለን፣ ነገር ግን መሬት ላይ ከማድረግ ጋር ተያይዞ ጥቂት ሰው ብቻ ነው ይህንን ነገር ተግባራዊ የሚያደርገው፣ እኔ ባየሁት ደረጃ ማለት ነው። ከሰልጣኞችም ሊሆን ይችላል፣ ስራ ላይ ከገቡ ሊሆን ይችላል። በሁለቱም አይነት መንገድ የተማረውን ቲዮሪ የሆነውን ነገር ፕራክቲካል፣ መሬት ላይ ያወረደ ሰው በጣም ጥቂት ነው። ያ ማለት አንድ ዶሮ አርቢ ማድረግ አለበት ከሚባለው መስፈርቶች ጋር ተያይዞ ማለት ነው። ስለዚህ ከዚህ ጋር ተያይዞ ለክትትልና ድጋፍም ለምሳሌ ዶሮችን ለመገምገም፣ ችግሮችን ለማየት፣ ለማስተካከል ሕክምናዎችን ለመስጠት የተሻሉ ነገሮችን ለማድረግ ሲፈለግ የግድ የአርቢው ኢንፎርሜሽን ያስፈልጋል። ለምን እኔ ከዶሮቹ ጋር አንድ ወርም ሁለት ወርም ስላልቆየውኝ እነሱ የሚያበሏቸው የሚያጠጧቸው አብረዎች አብረዋቸው የሚውሉት የሚያድሩት እነሱ ናቸው። ስለዚህ በትክክል የሆነ መረጃ ስጠይቅ በትክክል ያለመናገር ጉዳይ አለ። ስለዚህ ኢንፎርሜሽን አያያዛችን ሪከርድ አያያዛችን እጅግ በጣም ወሳኝነት አለው። መጻፍ ብቻ አይደለም የተደረገውን ነገር መጻፍ ይለያያል በነገራችን ላይ ዶሮዎችን እያረቡ በተመሳሳይ መንገድ ደግሞ ወረቀት ላይ መጻፍ ለእኔ በጣም ከባድ ነገር ነው፣ ግን ሌሎች እንዲያደርጉ ደግሞ ፈልጋለሁ። እኔ ስላልቻልኩ ሌሎቹ መቅረት የለባቸውም። ነገር ግን ከአያያዝ ጋር ተያይዞ ወይም ደግሞ ከመረጃ አያያዝ ጋር ተያይዞ ጎበዝ ልንሆን ይገባል። መረጃ መያዝ የሆነውን ነገር ነው። ስለዚህ ስራውንም እየሰራን ሳይንሱን ተከትለን ስራውን እየሰራን እንደገና ደግሞ የሰራነውን ነገር ደግሞ በወረቀት ላይ ማስፈር መልመድ የሁላችንም ግዴታ ይሆናል። እዚህ ስራ ላይ ስንገባ ማለት ነው። ለምን ማንኛውም ባለሙያ ምናልባት የሁለት ሳምንቱን ታሪክ ሊጠይቃችሁ ይችላል። ከሁለት ሳምንት በፊት የነበረውን ጉዳይ ሊጠይቃችሁ ይችላል። የዶሮዎችን አጠቃላይ ኮንዲሽናቸውን ለመረዳት ወይም ደግሞ ያለውን ትሪትመንት አሰጣጡን እንዴት ትሪት ላድርጋቸው የሚለውን ምን አይነት መድኃኒቶች መታዘዝ አለባቸው፣ ከዚህ ቀደም ተጽዕኖ ሊያደርግባቸው የሚችል ነገር አሁን የተፈጠረው ችግር ከምን ጋር ተያይዞ ነው የመጣው የሚለውን ነገር ባለሙያዎች ማወቅ ይፈልጋሉና ያንን ነገር በሪካርድ አያያዛችን ነው ማወቅ የምንችለው። ስለዚህ ከዚህ ጋር ተያይዞ በደንብ ከግምት ውስጥ ማስገባት ያሉብን ጉዳዮች እነዚህ ናቸው። ከዚህ ጋር ተያይዞ ሌላ ከግምት ውስጥ መግባት ያለበት ነገር ዴሊ አክቲቪቲያችን። ለምሳሌ ከዚሁ ጋር አንድ ምሳሌ ለመጨመር ያክል እኔ በተደጋጋሚ ከሚያጋጥሙኝ ነገሮች ውስጥ ለምሳሌ የዛሬን ውሎ በምጠይቅበት ሰዓት አብዛኛዎቹ ግራ ይጋባሉ። ገና ለመጠየቅ ይፈልጋሉ፣ ሰራተኛውን ደውሎ ለመጠየቅ እንዴት ምንድን ያደረግከው ዛሬ ብለው፣ ለምን የተቀመጠ ህግ የለም። ለምሳሌ እኛ ዶሮ ቤት ብትመጡ፣ ሰራተኛው ያደረገውን ነገር ያውቃል። እኔም ደግሞ ሳያደርጉ ራሱ እንዳደረጉ ሳላቅ ወይም ደግሞ በአይኔ ሳላያቸው የሆነ ቦታ ላይ ሆኜ ዛሬ እንደዚህ መደረግ አለበት ዛሬ እንደዚህ ሆኖላቸዋል እላለሁ፣ በጣም በእርግጠኝነት ማለት። ለምን የተቀመጠ አሰራር አለን። ሁሉም ሰው ደስ እንዳለው አይሰራም። ወይም ደግሞ እንደተመቸው ሲደብረው የሚሰራው ደስ ሲለው ደግሞ ሚቶ ነገር አይደለም። ስለዚህ የተቀመጠ ዴይሊ አክቲቪቲ ስላለ በምን ሰዓት ምንስ ገብቶ መስራት እንዳለበት እያንዳንዱ ሰራተኛ ያቃል። ያንን አይነት ሲስተም ብትዘረጉ በጣም የተሻለ ነው እንጂ ዛሬ ስድስት ሰዓት ላይ ውሃ አስገብታችሁ ነገ ስምንት ሰዓት ላይ ውሃ ማስገባት የሚባሉ ብዙ ቦታዎች ላይ አለ። ስለ አያያዛችን እኛ አያያዛችን በአንድ እና በሁለት ሰዓት ልዩነት በፈጠርን ቁጥር ዶሮቹን ሌላ አዲስ አይነት አያያዝ እየተማሩ ነው የሚመጡትና ያንን ለመልመድ ሲያቅታቸው ወይም ደግሞ አጠቃላይ ማኔጅመንታችን ከዶሮች ጋር ሳይላመድ ሲቀር ብዙ ችግሮችን እናገኝባቸዋለን ዶሮችን ማለት ነው። ወጥ የሆነ አያያዝ ነገር ግን አንዴ ደግሞ ያንን አጀሰ ስታረጉ፣ ቀናቶቹን እንዲሁም ደግሞ ሰዓቶቹን የሆነ መስመር ስታስይዙ፣ ሳይንሳዊ በሆነ መንገድ አንዴ ይደረግና ከዛ ለተከታታይ ቀናቶች ደግሞ እርግጠኛ ሆናችሁ በዚህ ሰዓት እንደዚህ የሚደረግበት ሰዓት ነው የምትሉበት ሰራተኛውም እርግጠኛ ሆኖ ያንን የሚያደርግበት ጊዜ መሆን መቻል አለበት እና ስትጠየቁ፣ ወይም ደግሞ ባለሙያ ሲጠይቃችሁ ሊረዳችሁ የሚፈልግ ሰው ሲጠይቃችሁ፣ ምናልባት የስራ ባልደረቦቻችሁ ሊጠይቋችሁ ይችላሉ። እነዚያን ነገሮች ስትጠየቁ በድፍረት ለመመለስ ሲስተም መዘርጋት ያስፈላጊ ነው። ያ እስኬጁል አለው የእያንዳንዱ ስራ ተመድቦለት የምትሰሩበት ፕሮግራም ያስፈልገዋል እና ከዛ አንጻር ማየት ያስፈልጋል ማለት ነው። ሌላው አምስተኛ ደረጃ ላይ ከማያቸው ከዚሁ አሁንም ከስልጠና ጋር ተያይዞ ነው ማነሳላችሁ ሰዎች ከሰለጠኑ በኋላ አውቃለሁ ብለው ስራውን አይሰሩትም። ስልጠና ከሰለጠኑ በኋላ ስለ ዶሮ እርባታ ገብቶኛል ብለው ሰራተኞቻቸውን ሲያዙ አይታይም። አሁን ከአራተኛ ላይ ካነሳው ትንሽ የሚወራረስ ነገር አለው። ስለዚህ ስልጠናውን መሰልጠናችሁ እንድትሰሩ ነው እንጂ ራሳችሁ ጋር እውቀቱ እንድታስቀምጡት አይደለም፣ ለዶሮቻችሁ ላይ ተግባራዊ እንድታደርጉት ነው እንጂ ስለዚህ ሰልጥነው ነገር ግን ደግሞ ያውቁታል፣ እንደዚህ አድርጋችኋል? አዎ ያውቁታል፣ መደረግ እንዳለበት ያውቁታል፣ ግን ዶሮቹ ላይ አላደረጉትም። ስለዚህ የዶሮ እርባታ አያያዝ ነው ስልጠናው እራሱ እንጂ የሰዎችን አያያዝ አይደለም። እኛ ጋር የሚቀር ነገር አይደለም። ለዶሮዎች የምናስተላልፈው ነገር ነው። ዶሮች ላይ የምናደርግባቸው ነገር ነው። ስለዚህ ለዶሮዎች የግድ ሰርተን ማሳየት አለብን፣ ዶሮች ላይ መከወን አለብን ያንን ስራ እንጂ አውቀን እራሳችን ጋር የምንይዘው ብቻ አይደለም። ስለዚህ ሰዎች ስልጠናውን ከሰለጠኑ በኋላ ደብተሮቻቸው ላይ በማስታወሻ ይይዛሉ፣ በስልኮቻቸው የተለያዩ ማስታወሻዎችን ይይዛሉ። ነገር ግን ደግሞ መቼ ወደ እርባታ እንደሚገለበጥ አላውቅም ብዙ ክትትልና ድጋፍ ላይ ከገጠሙ ነገሮች ውስጥ ይሄ በዋነኝነት የሚጠቀስ ነው። አራተኛ ደረጃም ላይ ያልኳችሁ በሰራተኛና በባለቤት መካከል ያሉ ልዩነቶችን በሰፊው የሚታዩ ናቸው። ና ስታርታፕ ላይ ስትሆኑ እነዚህ ነገሮች እንዳለ ማስቀረት መቻል አለባችሁ። እነዚህ አምስት ነገሮችን ዛሬ አነሳውላችሁ። ምናልባት ቪዲዮ ከተመቻችሁ ጥሩ ሀሳብ ጨብጠንበታል ካላችሁ ላይክ በተኗንና የሰብስክራይብ ምልክቷን እየተጫናችሁ ቤተሰብ ካልሆናችሁ ቤተሰብ ከሆናችሁ ደግሞ ክበሩልኝ። እጅግ በጣም አመሰግናለሁ። በቀጣይ መረጃ እስክንመጣ ሰላም።